ግንቦት 13 18 84 የፋሽስት መፈንቅለ መንግስቱ። ቢተወደድ መንገሻ ጀንበሬ ቢተወደድ መንገሻ ጀንበሬ ግንቦት 13 ቀን 18 84 ዓመተ ምህረት በሜጫ ጉታ አውራጃ አካባቢ ተወለዱ። የደቡብ አፍሪካ ነጮችን ይገድላሉ፣ መሬታቸው ይወሰዳል። ዶናልድ ትራምፕ፣ ሐሰት ነው፣ ይህ ሐሰት ነው።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 ታደም ታርጎ አለ ኑሮ ለሕግ አስጥላት ብቻ ሁኛለው ዘንድሮ ጠላት በጨለማ እንደ ምን ይገኛል ጊዜ አይቶ መጣላት ይሻል ይመስለኛል። ግንቦት 13 1884 የፋሽስት መፈንቅለ መንግሥቱ። ቢተወደድ መንገሻ ጀንበሬ ቢተወደድ መንገሻ ጀንበሬ ግንቦት 13 ቀን 1884 ዓ.ም በሜጫ ጉታ አውራጃ አካባቢ ተወለዱ። የደጃ ዝማች ቢተወደድ መንገሻ ጀንበሬ አባት ጀንበሬ ምሩ የሜጫ የዴንሳ የጉታ የአገው ምድር ባላባት በመሆን ለብዙ ዘመናት አካባቢውን አስተዳድረዋል። ቢተወደድ መንገሻ ጀንበሬ ቤተሰቦች ከአባታቸው እስከ ቅድመ አያቶቻቸው ድረስ ሁሉም የደጃዝማች ማዕረግ የነበራቸው ነበሩ። ቢተወደድ መንገሻ ብልህ አስተዋይ፣ በልጅነት ዘመናቸው በአልሞ ተኳሽነታቸው ተወዳዳሪ የማይገኝላቸው ትልቅ አርበኛ ነበሩ። ቢተወደድ መንገሻ ጀንበሬ በተወለዱ በዘጠኝ ዓመታቸው አባታቸው ከዚህ ዓለም በሞት ሲለዩ ከአያታቸው ደጃዝማች እምሩ ቤት ሆነው የቤተ ክህነት ትምህርት እየተከታተሉ አደጉ። ከዚያ በኋላም አያታቸው ደጃዝማች እምሩ ሲሞቱ ከአጎታቸው ደጃዝማች ሽፈራው እምሩ ጋር በመሆን የተለያዩ ወታደራዊ ስልጠናዎችን እየወሰዱ አደጉ። በእድገት ዘመናቸው ቢተወደድ መንገሻ ጀንበሬን ጀግንነት የተመለከቱት ደጃዝማች ሽፈራው ምሩ ከሚያስተዳድሩት ግዛት በመቀነስ ቆላ አቦሌ የሚባለውን ግዛት ሰጧቸው። ከዚያ በኋላም በተወለዱ በ32 ዓመታቸው የደጃዝማችነት ማድረግ በማግኘታቸው የቡሬ ዳሞት አውራጃንና ሰከላ አካባቢዎችን ማስተዳደር ጀመሩ። በመልካም ጸባያቸው፣ ባስታዊነታቸው እና ለሀገራቸው ባላቸው ልዩ ክብር ምስጉን ሆኑ። የሚያስተዳድሩትን አካባቢ የጸጥታዎች ችግር የሌለበት በትንሹም በትልቁም የሚወደድ ባህሪ እንዳላቸው በመታወቁ ሜጫን እንዲያስተዳድሩ ትልቅ ኃላፊነት ተሰጥቷቸዋል። በወቅቱ እሳቸው የሚያስተዳድሩት ግዛት ፍርድ የሚጓደል ድሃን፣ የሚበድል መንገደኛን የሚዘርፍና በአጠቃሌም ሕገወጥ ተግባር የሚፈጽም ሰው ሲኖር በፍጥነት ፍርድ በመስጠት የሚታወቁ ናቸው። በ1928 ዓ ም የፋሽስት ኢጣሊያን ወራሪ ጦር በመጣ ጊዜ በግዛታቸው ማለትም በሜጫ አውራጃ አካባቢ የሚገኘውን ጦር አስከትለው ከራስ ምሩ ጋር በትግራይ በኩል በመዝመት ለእናት ሀገር የሚከፈለውን መሥዋዕትነት ከፍለዋል። በወቅቱ በነበረው ጦርነት አርበኞች ከፍተኛ ጀብዱ ቢፈጽሙም ድሉ መርዝ በሚያዘንቡ አውሮፕላኖች በሚታገዘው የጣሊያን ጦር ሆነ። የኢትዮጵያ አርበኞችም ትግራይን ለቀው ወደ ኋላ በማፈግፈግና እንደገና በየአካባቢው የሚገኘውን የጎበዝ አለቃ እያስተባበሩ ጠንካራ ውጊያ በማድረግ የጠላትን ጦር ድል የተቀዳጁ አርበኛ ነበሩ። ከትግራዩ ጦርነት በተጨማሪ የጎጃም አርበኞች የጣሊያን ወራሪዎችን በአራት አቅጣጫ ተከፋፍለው ሲፋለሙ ቢትወደድ መንገሻ ጀንበሬ አገው ምድርን፣ ሰከላን፣ ሜጫን፣ ጉታን፣ አቸፈርን፣ አለፋ ጣቁሳ መርተው ነበር። ደጃዝማች በላይ ዘለቀ ቢቸናን፣ ራስ ኃይሉ ደብረ ማርቆስንና ሞጣን እንዲሁም ራስ በዛብህ ዳሞት አካባቢን በማካለል ጠላት ጦርን ረፍት ነሱት። ቢተወደድ መንገሻ ጀምበሬ ከደጃዝማች በላይ ዘለቀና ከሌሎች የውስጥ አርበኞች ጋር በመሆን የጋራ ጠላትን የተዋጉ፣ በሀገር ጉዳይ እጅግ ከፍተኛ መናበብ ነበራቸው። በውጊያ ወቅትም በየመካከላቸው መረጃ ይለዋወጡ እንደነበርም ስለሳቸው የተጻፉ መረጃ ያመላክታል። ከሌሎች አርበኞች ጋር በመሆን ለፈጸሙት ጀብዱ ከቀዳማዊ ኃይለ ሥላሴ እንደራሴነት ማዕረግ ተሾመዋል። በጀግንነታቸው ጠላት እጅግ የሚፈራቸው ቢተወደድ መንገሻ ጀንበሬ በአንድ ወቅት በባህር ዳር አካባቢ በወራሪው ኃይል ተማርከው የተለያዩ ዘዴዎችን በመጠቀም ከጠላት መንጋጋ መውጣት መቻላቸውን ታሪካቸው ያስረዳል። በ1929 ዓ ም ጣሊያናዊው ካፒቴን ኮርቦ ባህር ዳርን ያስተዳድር በነበረበት ጊዜ ቢተወደድ መንገሻ ጀንበሬ ደጃዝማች ስባቱ ይግዛውን፣ የይልማና ዴንሳ ጦር አዝማች ፊታውራሪ መኮንን ዋሴን፣ ሌሎችም ወደ ባህር ዳር ካስጠራ በኋላ ደጃዝማች ስባቱ ይግዛውን ከነልጃቸውና ፊታውራሪ መኮንን ውቤን ሲሰቅላቸው ቤተወደድ መንገሻ ጀንበሬን ግን እዚያው ባህር ዳር ከተማ እንዳይሰቀል በሚል የቆም እስረኛ አደረጋቸው። በዚህ ወቅት የሰከላ የፋግታ፣ የሜጫ ያገው ምድርና የአቸፈር ህዝብ በድብቅ ተሰብስበው የጣሊያንን ጦር ለማጥፋት ይነጋገሩ ነበር። በመጨረሻም በስብሰባው ቤተወደድ መንገሻ ጀንበሬን የጦር መሪ አድርገው ለመዋጋት ወስነው ሽማግሌዎቹ ሄደው እንዲነግሩት ተደረገ። ቢተወደድ መንገሻ ጀንበሬም በሀሳቡ ተስማምተው ካፒቴን ኮርቦን ስላመመኝ ሄጄ ጸበል እንድጠመቅ ፍቀድልኝ በማለት ካነጋገሩ በኋላ በዋስ አስፈቅደው ወደ ሀገራቸው ተመለሱ። ከዚያም ውስጥ ለውስጥ ጦራቸውን ካደራጁ በኋላ በግልጽ ሸፈቱ። ከድሉ ከተመለሱ በኋላ በቀዳማዊ አፄ ኃይለሥላሴ ተጠርተው የቢትወደድነት ማዕረግ ተሰጣቸው። በመቀጠልም የጎጃም ክፍለ ሀገር ምክትል ገዥ ሆነው እያስተዳደሩ እያለ ወደ አዲስ አበባ ተዛውረው የሕግ መወሰኛ ምክር ቤት ኃላፊ ሆነው ሲሰሩ ቆዩ። ከዚያም የወለጋ ክፍለ ሀገር ገዢ ሆነው በመመስራት ላይ ያሉ ባደረባቸው ህመም ምክንያት በ1942 ዓ ም በተወለዱ በ58 ዓመታቸው ከዚህ ዓለም በሞት ተለዩ። ቢትወደድ መንገሻ ጀንበሬ በተለያዩ ኃላፊነቶች አገራቸውን ያገለገሉ ሲሆን የአርበኝነቱ ውለታቸውን ለመዘከርም በዳንግላ ከተማ አንድ ሁለተኛ ደረጃና አንድ የመጀመሪያ ደረጃ ትምህርት ቤቶች በስማቸው ተሰይመውላቸዋል። ቢትወደድ መንገሻ ጀንበሬ። የደቡብ አፍሪካ ነጮችን ይገድላሉ፣ መሬታቸው ይወሰዳል። ዶናልድ ትራምፕ። ሐሰት ነው፣ ይህ ሐሰት ነው። እኔ የምሰጡ አውሮፕላን የለኝም። ራማፎዛ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የደቡብ አፍሪካ አቻቸውን ስሪያል ራማፎዛን ነጭ ደቡብ አፍሪካውያንን ትገድላላችሁ፣ ታሰቃያላችሁ፣ መሬታቸውን ትቀማላችሁ በማለት ወነጀሉ። ፕሬዚዳንት ትራምፕ ቤተ መንግሥታቸው ዋይት ሃውስን ከፖለቲካዊ ዲፕሎማሲያዊ ማዕከልነት ወደ ስድብና ዘለፋ መድረክነት ቀይረውታል። ይህ ደግሞ የመጀመሪያቸው አይደለም። ከዚህ ቀደም የዩክሬኑን ፕሬዚዳንት በሐሰት ወቅሰው ዘልፈው ሸኝተዋቸዋል። ትናንት ተራው የደቡብ አፍሪካዊው ፕሬዚዳንት ራመፎዛ ነበር። ደቡብ አፍሪካ የተወነጀሉት አሜሪካዊ ነጭ አክራሪ የዓለም አቀፍ አንደኛ ሀብታም የኤሎን ማስክን የቅርብ ወዳጅና ተመካሪ የሆኑት ትራምፕ የደቡብ አፍሪካ መንግሥት የነጭ ደቡብ አፍሪካውያንን መሬት ይወርሳል፣ ይጨቁናል ያስገድላልን፣ በማለት ወቅ ሰው የጀመሩት ከወራት በፊት ነበር። ራማፎዛ ዋሽንግተን የገቡት ትራምፕ ይጨቁናሉ ካሏቸው የደቡብ አፍሪካ ነጮች ሃምሳው አሜሪካ ለመኖር በትራምፕ ልዩ ፈቃድ እዚያው አሜሪካ በገቡ በሳምንቱ ነው። ትናንትና ራማፎዛ ወደ ዩናይትድ ስቴትስ የተጓዙት ትራምፕና ማስክን የመሳሰሉ የዋይት ሀውስ ባለሥልጣናትና ባለሟሎችን ለማስደሰት ትራምፕ የሚወዱትን የጎልፍ ጨዋታ የሚያውቁ ሁለት የደቡብ አፍሪካ እውቅ ተጫዋቾችንና ደቡብ አፍሪካዊ አንደኛ ሀብታምን ይዘው ነበረ። ደቡብ አፍሪካዊው ፕሬዚዳንት ኋይት ሃውስ የገቡት፣ ከገቡ በኋላ ግን ጋዜጠኞች በተሰበሰቡበት የትራምፕ ወቀሳ፣ ዘለፋና መሰረት የለሽ ውንጀላ ይወርድባቸው ገባ። የነጮቹን መሬት ጥቁሮቹ እንዲወስዱ ታደርጋላቸው፣ መሬታቸውን መልሰው ሲቆጣጠሩ ደግሞ ይገድሏቸዋል። ነጮቹን በገደሉት ላይም ምንም አይነት እርምጃ አይወሰድባቸውም አሉ ትራምፕ። ነጭ ደቡብ አፍሪካውያን ሲገደሉና ሲበደሉ የሚያሳይ ያሉትን ፊልምም ለደቡብ አፍሪካው ፕሬዚዳንት፣ እዚያ ለተሰበሰቡ ባለሥልጣናትና ጋዜጠኞች፣ በውጤቱም ለዓለም ጋብዘዋል። ባለሙያዎች እንዳሉት የትራምፕ ወቀሳ ዘለፋና በመረጃነት ያቀረቡት ቪዲዮ በገለልተኛ ወገን የተረጋገጠ ወይም የተዘጋጀ አይደለም። በቪዲዮ ከሚታዩት ፎቶዎች አንዱ ደግሞ ኮንጎ ዲሞክራቲክ ሪፐብሊክ ውስጥ የተነሳ ነው። የደቡብ አፍሪቃው ፕሬዝዳንት ዘለፋ፣ ወቀሳ ውንጀላውን ሊያስተባብሉ ሞከሩ። ሐሰት ነው፣ ሐሰት ነው፣ ይህ ሐሰት ነው፣ በፍጹም ሐሰት ነው እያሉ ግን የሰማ የለም። እስከ መጨረሻው ያናገሯቸውም የለም። በመሀሉ ራማፎዛም እኔ የምሰጠው አውሮፕላን የለኝም አሉ። የትራምፕም ዘለፋና ስድብ ቆመ። ውድ ተከታታዮቻችን ስለምትከታተሉ እናመሰግናለን። የዛሬው ወሬዎቻችን ይህን ይመስል ነበር። በሚቀጥለው እስከምንገናኝ በያላችሁበት ሰላም